ስትበሉ አለ። እንግዲህ ስለ ክርስቶስ ስጋ እናደም ነው። ዛሬ የጌታን ስጋ እናደም ስንቀበል እንዴት እንደምንቀበልም ጭምር ነው ያሳየው። በመቃኑ በጉበኑ የተባለ እኛ ከንፈር ነው። እኛ መቃንና ጉበን አንድ በታችን ከንፈራችን ነው። ስለዚህ ስጋውን፣ ደሙን ተቀበሉ እንቀበላለን። ከተቀበልክ በኋላ የዘላለም ህይወት ስላለህ መልአከ ሞት ባንተ አያልፍም፣ አትሞትም፣ አይሞትም። ስጋ እንደሚበላ ደምን የሚጠጣ የዘላለም ህይወት አለው ብሎ ቃል ገብቶልናል። ስለዚህ የበጉን ደም ተቀብለን ምንም የሚያገኘን የለም የሚለውን ያሳያል ሞት አይቀርበንም እና ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ እኔም ቸገረኝ አብረን እንወርዳለን ብለዋል ባለቅኔው ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል በዘላ ይኖራል እንጂ አይሞትም ነው የሚለው ስለዚህ አለመሞታችንን ያወጅነው በክርስቶስ ስጋና ደም ነው ስትበሉ እንዴት ብሎ አለ የተጠበሰውን ብሉ የተቀቀለውን ወይ እሳት በጣም ያሸንፈው እንዳትበሉ፣ ወይ ደግሞ እሳት ያልነካው እንዳትበሉ። የክርስቶስ ስጋና ደምን ስንቀበል እሳት ያልነካው ወይም መለኮት ያልተዋሃደው ነው፣ መለኮትነት የለውም ብለን አንበላ። ተራ ስጋ አይደለም። የክርስቶስ ስጋ መለኮት የተዋሃደው ስጋ፣ ነፍስ የተለየው መለኮት የተዋሃደው ስጋ ነው። ስለዚህ ስንበላ፣ ስጋ ወደሙን ስንቀበል መለኮት የተዋሃደው ብለን የምንበላው እንደተጠበሰው ማለት ነው። ግን ደግሞ መለኮቱ ስጋውን አሸንፎ ውጦታል፣ መጦታል ብለን ደግሞ አናስብም። የተቀቀለውን አትብሉ ማለት እሳት ያሸነፈውን አትብሉ፣ መለኮቱ ስጋውን ውጦታል ብላችሁ እንዳታስቡ፣ ወይ ደግሞ ስጋውን መለኮት አልተዋህደውም እሳት አልነካውም ብላችሁ እንዳትበሉ። ጥሬም ቅቅልም አታርጉት ማለት እሳትም አሸናፊ አይሁን፣ ወይም ስጋም አሸናፊ አይሁን በመጠባበቅ ማለት ነው። የተጠበሰውን ብሉ ማለት እሳትነትም ስጋነቱም ያለው ነው ብላችሁ ስትበሉ መራራ ቅጠል ጋር አብራችሁ ብሉት። መራራ የሆነ ሞቱን እያሰባችሁ ብሉት። ቅዱስ ጳውሎስ ይህን ተረጎመልን። ይህን ከስጋው ከደሙ በበላችሁ ጊዜ ሞቱን ትናገራላችሁ። ንዜኑ ሞተ ከእግዚኦ ትንሣኤ ከቅድስተ አቤቱ ሞትህን እንናገራለን፣ ቅድስ ትንሣኤን እያላችሁ ብሉ። መከራውን እያሰብን ነው የምንቆርበውኛ። እንደ ተሰቀለ ሆኖ እያሰብነው ነው የምንቀበለው። እና መራራ ጋር ብሉ ከዛ እርሾ እንዳይኖረው አለ። እርሾ ምን እንደሆነ ደግሞ ነግሮናል ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷልና አሮጌውን ሊጥ አለ አሮጌውን እርሾ አይደለም የምና እርሾ የተባለ ምን እንደሆነ ኃጢአት እንደሆነ ነግሮናል። ስለዚህ ያለ እርሾ ንጹሕ የሆነ አድርገን የምንበላው ስጋውን ደግሞ ቶሎ ቶሎ ብሉ ነው የተባለ። ቶሎ ቶሎ ብሉ ማለት ሁሌ ተቀበሉ፣ እንደሚሞት ሰው ሆናችሁ ተቀበሉ፣ ቀጠሮ አታብዙ። ቶሎ ቶሎ ብሉ እንደሚሄድ ሰው ሆናችሁ ወገባችሁን ታጥቃችሁ ጫማችሁ ለመሞት የተዘጋጀን ሆነን ነው የምንበላውኛ ነገ እንደምንሞት ያለ ስጋው ያለ ደሙ ህይወት እንደሌለን እያሰብን ምን በለው ቶሎ ቶሎ ብሉ ወገባችሁን ታጥቃችሁ ይሄን ደሞ ኤፌሶን መልእክት ላይ ሄዱና ወገብ መታጠቅም እንደሆነ ጫማም እንደሆነ ይዩት ይተረጉመዋል እያንዳንዱ የእውነትን ጫማ ታጥቀን ወንጌል ነው ጫማችን ትጥቃችን በሙሉ መንፈሳዊ ትጥቆች ናቸው መንፈሳዊ የጦር ዕቃ ናቸው ታጥቃችሁ ብሉት በእጃችሁ በትር ይዛችሁ መስቀሉን እያሰባችሁ ነው ምን በትር አለ ለእኛ መስቀሉን እያሰብን እንበላለን። ከበላችሁ በኋላ በጣም ይገርማል፣ እንግዳ ቢመጣ እንዳይበላ አለ። ይህ ዓለምን ማለት ነው፣ መጻተኞች ወይም ደግሞ ያላመኑ ያልተጠመቁ ሰዎች ሥጋውን ደግሞ ሊቀበሉ አይችሉም። አይሁድ ያልተገረዘ እንዳይበላ አለዚያ ተገርዞ ይብላ ነበር የሚባሉ እኛ ደግሞ ያልተጠመቀ የክርስቶስን ሥጋና ደግሞ አይበላም። ፃኡ ንኡሰ ክርስቲያን ብለን እናስወጣዋል። ምክንያቱም መጻተኛ እንዳይበላ ብሎናል ማለት ነው፣ እንግዳ እንዳይበላ ብሎናል። ከበላችሁ በኋላ የተረፈውን በሳት አቃጥሉት እስከ ጠዋት አታስቀሩ አቃጥሉት። ማለት ሥጋውን ደሙን ተቀብላችሁ ስለ ሥጋው ደሙ ጥርጣሬ ጥያቄ ቢኖርባችሁ በእሳት አቃጥሉት። መንፈስ ቅዱስ በእሳት አለ፤ የወረደው ለሐዋርያት፣ ለመንፈስ ቅዱስ አሳልፋችሁ ከአይምሯችሁ በላይ የሆነውን ነገር በእሳት አቃጥሉት የተባለው እሱ ነው።